የኔ ሮማን ተሰማ አቋም ነው። ሰለሞን ተካልኝ በአማራ ጥላቻ የሰከረ ከአርቲስቶች ጋር ከእነ ታማኝ ጋር ሰርጉን ዝቅ ከፍ ብለው የደገሱለት ያ ሁሉ አርቲስቶች በሌለው ሰዓት አብረው የቆሙለት ትዳሩ እንዲቆም አብረው የቆሙለት ዛሬ አማራ ብቻ አይደለም ሰማኒያ ስድስቱም ብሄር የትግራይ ጦርነት ላይ ተሳትፏል። አማራ ብቻ ትግራይን የበደለው ነገር የለም፣ ሁሉም ኢትዮጵያዊ ነው። ነገር ግን በዚህ መልኩ ከነ ታማኝ ጋር የኖረ ታማኝ ለሰው ልጅ ምን ያህል ፍቅር እንዳለው፣ ታማኝ ቤቱን ከፍቶ ያበላቸው፣ ታማኝ በደስታው ጊዜ አብረውት የነበሩ ያ ሁሉ ፍቅር አይቶ ከነሱ አድጎ ትግራይ ተነካች ብሎ እርግጠኛ ነኝ የአማር ልጅ ነው ብለዋል። አዶ ነው ዘሩን እኔ አላውቅም። ትግሬ ሆኖ ከሆነ በጣም ፋይን ግን ትግሬ አይደለም አማራ ነው የተወለደው፣ ተብሏል። የአማራ ልጅ ነው። ትግሬ ሊያገባ ይችላል። እኔ አሁን ትግሬ አግብቻለሁ። ነገር ግን ትግሬ ስላገባው ትግሬ ቢነካ ፌር የሆነ ነገር እፈርዳለው እንጂ ሙሉ ጎንደርን ጎንደር እያለ እንትናን ለማናደድ ሙሉ ጎንደርን ምንድን ነው ያላቸው? አጋስስ ነው ምንድን ነው ብሎ ነው የሰደባቸው። ሙሉ አማራን ምንድነው አማራና ውሻ የሰው ልክ ያቅም? ብሎ በዜማ በግጥም አማራን ሲሳደብ ስለነበረ እንኳን ሞተ እንኳን ሞተ ገና። ተሳዳቢ የህዝብ ጥላቻ ከህዝብ ጋር ኖራችሁ እኔ ትግራይ ተወልዶ ያደገ አማራን ቢጠላ ችግር የለም ስለማያውቀው። ግን ታማኝ ከፍ ዝቅ አድርጎ ሰርጉን የደገሰለት በአማራ እጅ የበላ ይጠጣ በዚህ መልኩ አማራን ጥላቻ እንደ ህዝብ ወጥቶ በወቅቱ ሊናደዱ ይችላሉ። አገራቸው ተነክቶባቸዋል። ብዙ ነገር ሊሉ ይችላሉ። ነገር ግን ስትናገር ነገ ከህዝብ ጋር ነው የምትኖረው። እኔ የአዲስ አበባ ልጅ ነኝ። ሙሉ ጉራጌ ላይ ሰው ቢነሳ ሙሉ ጉራጌን እንደ ብልጽግና ልሳደብ ይችላለሁ። በወቅቱ ተናዶ ለኦሮሞ ጥላቸው እንኳን ቢኖረው ጠቅላይ ሚኒስትሩ ኦሮሞ ነው፣ ስለዚህ ኦሮሞ ነው እያለ ያለው። አብይ አህመድን ያጠገሙት አማራ ነው። ምንድን ነው አሳምነውን ጽጌ ሳይቀር ሊትሊል እየነካው። አሳምነው ጽጌ ካያችሁት አብይ አህመድን ሙሴ ብሎት ነበር። ሙሴ ብለው ትልቅ ነገር ላይ ትልቅ ደረጃ አድርሰውት በነ ታማኝ እጅ ያደገ ታማኝ በጣም ጥሩ ሰው ነው። እውነት ነው የምላችሁ። እማ ልደራደርበት፣ በጣም የምወደው እማከብረው ከብረው እድሜና ጤና እድሜ ልኩን የልጅ ልጅ አይቶ ተደስቶ የሚወዳት አገሩ ታማኝ በዚህ ሰዓት አዲስ አበባ አታዩት። አዲስ አበባን እንደቀረበው እንደተቀበሉት ሆዳም ቢሆን አሁንም ገብቶ መኖር ይችላል። የከለከለ የለም። ዝምታም መርጦ በክብሩ የተቀመጠ ነው ታማኝ። የሰው ልክ ነው ታማኝ። እንደ ስሙ ታማኝ ነው። በነ ታማኝ እጅ ፍቅር ያየ በነ ታማኝ እጅ ሰርጉ ተደግሶለት ሚዜ ሆነውት። በዚህ መልኩ ፍቅሩን የሰጡት ዛሬ ለዚች ለምታልፍ ዓለም ይሄ አለኝ ሳይል ይሄ ቀረኝ ሳይል በአመት በዓል ማግስት እንደሚሞት ታይቶት የሆነ ወንዝ ላይ ወንዝ ዳር ነው ምናምን ቁጭ ብሎ ይች ዓለም ታልፋለች ተዝናኑ እያለ መልዕክት ሲያስተላልፍ ነበር። እንኳን ደፋ ያባት አምላክ የኔ መልክ ይሄ ነው። እንኳን ደፋ አማራም በዚህ መልኩ የጠላ ይቀጥላል። ሞቱ ይቀጥላል። ሞቱ እግዚአብሔር ምስክሬ ነው። በጣም ምጠላው ሰው ቢኖር ይሄ ከብት ነው። እንኳን ሞተ ብዬ ሙሉ አፌ ይናገራል። እንኳን ሞተ። ህዝብን እንደ ህዝብ አርቲስት እንድታቁም ፈልጉ። አርቲስት ማለት የህዝብ ልጅ ነው። የህዝብ ልጅ ነው። አርቲስት የህዝብ ልጅ ነው። ከህዝብ ጋር የኖረ ህዝብ የሚያውቀው ወጥቶ እንደዚህ ጥላቻ በዛ ላይ ፌር የሆነ ጥላቻ ቢሆን አማራ ሄዶ አልተኮሰና አልገጠመው። ትግራይን አማራ ለብቻ ሄዶ ያደረገው ነገር የለም። ትግራይን ጥላቻ ቢኖረው ገብተው ሬፕ አደረጉ የተባሉት ኤርትራያኖች ናቸው። አማራም በዚህ መልኩ ነጥሎ የሚያስጠላ አባዜ ምን አለው ለዛውም አሁን አውቀውታል፣ ማን እንደነካቸው ምን እንደሆነ። አማራ ምንም እንዳላረገ ጠንቅቆ ያውቃሉ፣ ማን ምን እንዳረጋቸው ይተዋወቃሉ። ስለዚህ የአማራን ጥላቻ በዚህ መልኩ እየሰበከ ሰው ሞተ ብዬ ላዝንለት አልችልም። ሲፈልግ ነፍሱን አይማረው የራሱ ጉዳይ ነው። አሎንጊ በሽትኔ እኔ አሁንም የህዝብ ጥላቻ ያለባችሁ አተኩራችሁ ህዝብ የምጠሉ ቀጥሎ ሎዛ በተኛሽበት ደርቀሽ ታድሪያለሽ ጂጂክያ በተኛ ሽበደርቀሽ ታድርያለሽ፣ አይቀርላችሁ። ህዝብን እንደ ህዝብ ያባላችሁ፣ ህዝብን እንደ ህዝብ የጠላችሁ መሞታችሁ አይቀርም። ስትሞቱ እንደዚህ ህዝብ የታባታችሁ እንኳን ሞታችሁ ነው የምትባሉት። ማንኛውም የትግራይም ጥላቻ ያለባችሁ ሰዎች ካላችሁ እንደዚሁ። እኔ ለሀቅ ነው የምመሰክረው። ዋሽቼ ኖሬ ያላቅ የሚሰማኝን ነው የምነግራችሁ። ህዝብን እንደ ህዝብ ጠልቶ ዲፕሊ ጥላቻ ከህዝብ ጋር ያ እንደዛ የሚጠላው አማራ ሰርጉን የደገሰለት ነው። እንደዛ ወያኔ መቃወም ትግሬ መጥላት አይደለም፣ ትግሬ መጥላት አይደለም። ኔቨር እዮዳም ረዳ፣ የአማራ ጠላት፣ የኦሮሞ ጠላት በቻይ የኦርቶዶክስ ጠላት እዮዳም ኔክስት ደርቀ ቤተሰቦችም አል ደርቀ ሚስት ታገኘሃለች። ህዝብን እንደ ህዝብ ሃይማኖትን ከሃይማኖት የምታባሉ እንደዚህ ነው ህዝብ ስትሞቱ እሰይ ሞተ የሚላችሁ በዚህ መልኩ ወርዳችሁ ስትገኙ ነው። እንደዚህ ጨክኖ ሰው መጥላት እንደዚህ ጨክኖ ሰው መጥላት ነገ እንኳን ሞተ የሚያስብል ታገኛላችሁ። እኔ ደግ አረገ እንኳን ሞተ ነው ያልኩት። ልጆች አሉት ሚስት ትኖረዋለች። ግን አዶንኬር አዶንኬር እንኳን ሞተ የት አባቱ ምስና በዓመት ባል ምድር ሰው በሚደሰትበት ሰዓት እንኳን ሞተ ፋንዲ እሳይ ከሚሉት ውስጥ አንዱ ነኝ። እዮዳብ ረዳ ነገ ድርቅ ብሎ ቢሞት ጆከር፣ የህዝብ ጥላቻ የለበትም። የህዝብ ጥላቻ የለበትም። እኔ ካለበት እንዲህ ነው ብዬ ነግራችኋለሁ። አማራን ስለምወድ አይደለም። ዳልቻ የህዝብ ጥላቻ የለበትም። ዳልቻ በደንብ ቁንጭ ብዬ ነግራችኋለሁ። ዳልቻ የህዝብ ጥላቻ የለበትም። ዳልቻ አትንኩኝ የሚል ሰው ነው። ዳልቻ ነው የምጠሉት አላችሁ። እኔ ዳልቻን አልጠላውም። ዳልቻ ማስመሰል አይችልም። ዘሩን ስትነኩበት አጭመድ ምዶ ይጥልሃል ዳሲት ዳልቻ አትንኩኝ ነው የሚለው ዘሬን አትንኩ ስትነኩኝ ሰድ ባህለሁ ነው እንጂ ዳልቻ ኮ ከማንም ከነ ሰዮኒ ማኛ ጋር ከነ ማንጋ ጥላቻ ያለበት ይወላችሁ ይሄ የብሄር ጥላቻ ያለበት ሰው አይጠጋችሁም እንኳን አብሯችሁ ሊበላ ምናምን ዳልቻ የብሄር ጥላቻ የለበትም እግዚአብሔር ምስክሬ ነው የዋህ ነው ዳልቻ በጣም የዋህ ምስኪን ሰው ነው ጥላቻ የለበትም የህዝብ ጥላቻ ያለባቸው በተነነ በፈነነ ሰው ለማናደድ ካፋቸው ከአንድ በታቸው የሚወጣው እስቲ እኔ የፈለገስ ብናደድ፣ እንደ ህዝብ ግደሉ፣ ፍረጡ ምናምን ብያቃለው አልልም። ህዝብ እንደ ህዝብ ግደሉ ህዝብን እንደ ህዝብ እንዲያድርጉ የሚል ሰው በሽተኛ ነው በሽተኛ ነው። ስለዚህ ባለጌዎች እንደዚህ ነውረኛ፣ ሰውን እንደዚህ ዲፕል የሚጠሉ ሰዎች በሪዝም ቢሆን አዶማይንድ በርዝን ሰው መጥላት ሎዛ ሞተች የሚባል ደግ አደረገ እግዚአብሔር እንኳን ደፋሽ ነው የምልሽ። ጥላቻ ከፍተኛ፣ የአማራ ጥላቻ አለብሽ። ጥላቻ አለብሽ። ሞጣ ምስኪን ነው። ሞጣ ምስኪን ነው እኮ።